እንደ ኃይል አሰላለፍ ሁሉ ቋንቋውን ተቀይሯል። ትላንት ጠላትና ወራሪ የተባለ ኃይል ዛሬ አጋርና ወዳጅ ተብሏል። ትናንት ምስጋና ሲቸረው የነበረው አካልም ዛሬ ጠላት በሚል ስም ተበይኗል። ኢትዮጵያ ቱደም የሚለውን ንግግር እንደ ዳዊት ሲደግሙት የምናውቃቸው አቶ ጌታቸው ረዳ ዛሬ ከመቀሌ ይልቅ አራት ኪሎን መርጠው የኃይል አሰላለፋቸውን አሳውቀዋል። በአድሃሎና አራት ኪሎ መሃል የፕሮፓጋንዳ ፍልሚያው ደርቷል። ሁለቱን የሕወሓት አንጃዎች አዲስ አበባና አስመራ ተቀራምተዋቸዋል። የፕሮፓጋንዳ ፍልሚያው በጋለበት በዚህ ሰዓት ታዲያ ዛሬ ከሰዓት በኋላ ውጥረቱ እየተባባሰ መምጣቱን የሚገልጽ አንድ ወታደራዊ መረጃ ተሰምቷል። ባለፉት ተከታታይ ቀናት የኤርትራ ሜካናይዝድ ጦር ወደ ኢትዮጵያ ግዛት ይበልጥ እየተጠጋ እንደሆነ ተዘግቧል። ይህንን መረጃ የቀድሞ የትግራይ ጊዜያዊ አስተዳደር አመራር የሆኑት አቶ ጣመ አረዶ አረጋግጠውታል። እንደ መረጃዎች ከሆነ የሻቢያ ጦር እስከዛሬ ከተቆጣጠራቸው የኢትዮጵያ መሬቶች ገፍቶ፣ ተጨማሪ 15 ኪሎ ሜትሮች እንደተቆጣጠረና ሜካናይዝድ ጦሩንም ወደዚያ እንዳጓጓዘ ተነግሯል። የመረጃ የሁለቱ ሀገራት ውጥረት ይበልጥ እየጠነከረ መምጣቱን አመላክቷል። በዚያው ልክ ወደ አስመራ የሚመላለሱ የህወሓት አመራሮችና ህወሓትና ሻቢያን አዲስ አበባ ተቀምጠው የሚያብጠለጥሉ የቀድሞ የህወሓት ሰዎች ጉዳይ የሁለቱን አገራት ውጥረት ያለበትን ደረጃ አሳይቷል። ከሰሞኑ አክቲቪስት ስታሊን ገብረስላሴና ሌሎች የህወሓት ፕሮፓጋንዲስቶች አስመራ ገብተው ሲጨፍሩ ተመልክተን ጉድ ብለናል። በተመሳሳይ ባለፈው ሳምንት አቶ ጌታቸው አሰፋ ወደ ኤርትራ አስመራ መግባታቸውን የሚገልጹ መረጃዎችን ወጥተው ነበር። እነዚህ ሁለት እንቅስቃሴዎች በእርግጥም ህወሓት ከሻቢያ ጋር ያልተቀደሰ ጋብቻ ውስጥ መግባቱን የሚያመላክት ሆኗል። በትላንትናው እለት በመንግስታዊ ፋና ቴሌቪዥን ላይ የቀረቡት ጌታቸው ረዳና አምባሳደር ሬድዋን ሁሴንም የህወሓት አመራሮች ከአዲስ አበባ ይልቅ ወደ አስመራ እያማተሩና ልባቸውም ወደ አስመራ እየማለለ እንደሆነ ነግረውናል። አምባሳደር ሬድዋን አሁን መሬታችን ተያዘ ብሎ የሚከስሰው አካል ያዘ ብሎ ወደሚለው አካል ነው እየሄደ ያለው ሲሉ እዋት ወደ ኤርትራ ማማተሩን ጠቁመዋል። ይለጥቁና የሚዘረፍ ወርቅም ከሰዎች ዝውውር የሚገኝ ገንዘብም ሁሉም ነገር የሚሄድበት አቅጣጫ ይታወቃል፣ በማለት ህዋት ፊቱን ወደ አስመራ እንዳዞረና ከትግራይ በገፍ የሚወጣው ወርቅም መዳረሻው አስመራ እንደሆነች ገልጸዋል። የጌታቸው ረዳን ክስ ተቀብለው እንደ ማሳያ የሚያቀርቡት አምባሳደር ሄዷንም ህዋት ከኤርትራ ጋር አብሮ እየዶለተ ውሎ ሚዲያ ሲያገኝ ደግሞ መሬታችን ተይዟል ብሎ ይከሳል ሲሉ ወንጅሏል። ተፈናቃይ ይመለስ ሲባል አይ በወታደር ይዤ ካልገባ ብሎ ሆን ብሎ ያደናቀፈው ኃይል በተፈናቃዮች ስቃይ አጀንዳ እየፈጠረ ነው በማለትም ሲስተም ተሰውታል። ህወሓት የያዘው አካሄድ ውጤት ወደፊት የሚታይ እንደሆነ የገለጹት አምባሳደሩ ህወሓት ከሻቢያ ጋር የጀመረውን ጥምረት ተከድኖ ይብሰል ያሉ መስሏል። በአሁኑ ሰዓት ህወሓት ከፌዴራል መንግስቱ ጋር ያለውን ግንኙነት በማላላት ከኤርትራ ጋር ወደ መተባበር እየተሸጋገረ ሲሆን ከጊዜ ወደ ጊዜ የሚታየው ውጥረትም እየተባባሰ ነው። ሁለቱ የፌዴራል መንግስት ከፍተኛ ባለስልጣናት በዚያ የፋና ቴሌቪዥን ቃለ መጠይቃቸው ሌላ ያነሱት ጉዳይ አንዳንድ የህወሓት ሰዎች ዛሬም ጦርነትን ይናፍቃሉ፣ ጦርነትን ይፈልጋሉ የማለታቸው ጉዳይ ነው። አምባሳደር ሬድዋን አንዳንድ አካላት የግልና የንዑስ ቡድን ኩርፊያቸውን የመነጠል ትርክትን በማቀንቀን ለማሳየት ይሞክራሉ ይላሉ። ለግል ጥቅማቸው ሲሉ ግጭትን በማራዘም የፕሪቶሪያው የሰላም ስምምነት አፈጻጸም እንዲደናቀፍ ተደጋጋሚ ሙከራ እንደሚያደርጉ አንስተው ሆኖም ጸብም ካለ ከኢትዮጵያ ጋር ሳይሆን ከአስተዳደር ጋር መሆን ነበረበት ብሏል። የትግራይ ህዝብ የመነጠል ትርክት በሚያቀነቅሉ አካላት ቅንጣት ታህል የመደናገር ስሜት እንደሌለው ይገልጹና በኢትዮጵያዊነት ማዕቀፍ ውስጥ ዘላቂ ሰላም የማረጋገጥና በጋራ የመልማት ፍላጎት ነው እያለው ብሏል። በተመሳሳይ አቶ ጌታቸው ረዳ ከአምባሳደር ሬድዋን ሁሴን ይቀበሉና የሰሜኑ ግጭት ከተከሰተ በኋላ ከፌዴራል መንግስቱ ጋር የሰላም ንግግሮች እየተደረጉ ባለበት ወቅት ስምምነት እንዳይደረስ እንዲሁም ደግሞ ግጭትና መከፋፈል እንዲቀጥል የሚፈልግ ጥቂት የቀድሞ ህወሓት ቡድን ነበረ ብለዋል አቶ ጌታቸው። ይህ ቡድን የራሱን የስልጣንና የሀብት ጥቅም ከማጋበስ ያለፈ ዓላማ የሌለው ነው ሲሉ ገልጸውት የትግራይን ህዝብ አይወክለውም በማለትም ፈርጀዋል። በግጭቱ ወቅት እኛ ኢትዮጵያ ትውደም እያለን እንኳን በትግራይ አብያተ ክርስቲያናት ጭምር ኢትዮጵያዊነት ሲሰበክ ነበርም ብለዋል። ቀጥለውም በግጭት ወቅት ህዝቡ ኢትዮጵያን እንዲጠላ ለማድረግ በተሰራጩ የተዛቡ ትርክቶች ምክንያት መጥፎ ስሜቶች መፈጠራቸውን ይገልጹና ህዝቡ ችግር ሲፈጠርም የሚመጣው ወደ አስመራ ሳይሆን ወደ አዲስ አበባ ነው በማለት ተናግረዋል። የአስመራና አዲስ አበባ መንግስታት የህወሓትን አንጃዎች ለሁለት በእንዲህ መልኩ ተቀራምተው የቃላት ጦርነት ውስጥ ተዘፍቋል። በእርግጥም ሌላ ጦርነት በሰሜን ኢትዮጵያ ሰማይ ስር አንዣቧል። ይህን ተከትሎ የአገር ውስጥ የፖለቲካ ኃይሎችና አንዳንድ የምዕራባውያን ተቋማት እያስጠነቀቁ ይገኛሉ። ከሰሞኑ የአሜሪካው አምባሳደር አርቪን ማሲንጋ በሽሬ ተገኝተው ያደረጉት ቆይታም ህወሓት ከሻዕቢያ ጋር የጀመረውን ግንኙነት በአስቸኳይ እንዲያቆም ለማስጠንቀቅና ሌላ ጦርነት በትግራይ እንዳይ ከሰት ለማስጠንቀቅ እንደሆነ አንዳንድ የወጡ ሪፖርቶች አመላክተዋል። ህወት ከሻቢያ ጋር የጀመረው ግንኙነት ያሰጋቸው አካላትም ከአራት ኪሎም ከአድሃሎም መጠጋት ለትግራይ ህዝብ የሚያስከትለው መዘዝ ከባድ ነው በማለት እየተናገሩ ይገኛሉ። በአንጻሩ እንደ አቶ ገብሩ አስራት ያሉ የፖለቲካ ተንታኞች በበኩላቸው ህወት ለትግራይ ህዝብ የማይጠቅምና የተበላሸ ከሆነ ከራርሟል በማለት አሁንም ቢሆን ህዝባዊ ድጋፍ በትግራይ ክልል እንደሌለው በመናገር ላይ ናቸው። ህዋት ፖለቲካው ከተበላሸና የማይበጅ መሆኑ ከታወቀ ቆይቷል። ህዋት ከሞተ ቢቆይም ግን ድርጅታዊ ህልውና ነበረው። አሁን ግን ይህ ድርጅታዊ ህልውናውም አደጋ ላይ ወድቋል። ህዋት ተከፋፍሏል፣ የሚሉት ገብሩ ቀላል የማይባሉ አባላቱና አመራሮቹ ወጥተዋል። የነ ደብረ ጽዮን ህዋት ድርጅታዊ ህልውናውን ለማስቀጠል ያደረገው ትግልም አልተሳካም። እስካሁን የቀጠለውም ወታደራዊ ክፍሉን ከጎኑ በማሰለፍና በጉልበት ህዝቡም የእኔ ነው ብሎ ነው። ይህ የህዋት ኃይል በኃይልና በጉልበት ህጋዊ ፓርቲ ነኝ ጊዜያዊ መንግስቱም የእኔ ነው፣ እንዲሁም የፕሪቶሪያ ስምምነት ባለቤት ነኝ ማለቱ እየታወቀ የፌዴራል መንግስቱ ግን ይህን ተቀብሎት ቆይቷል ብለዋል። ይቀጥላሉ የፌዴራል መንግስት ከህግ አንጻር የተቀባይነት እንደሌለው ቢያውቅም ነገር ግን ከፖለቲካ አንጻር አይቶ እንደተቀበለው ይገባኛል ይሉና ህወሓት ያቀረበውን እጩ ነው ፕሬዚዳንት አድርጎ ያጸደቀው። የጄኔራል ታደሰ ወረደ መንግስት በኃይል ወደ ስልጣን መምጣቱ ይታወቃል። የፌዴራል መንግስት ቢያጸድቅለትም የጦር ኃይሉን ይዞ የጌታቸው ረዳን መንግስት አፍርሶን የመጣው በትግራይ መንግስት አልባነት ከሚፈጠር ብሎ ፌዴራል መንግስቱ ለመቀበል መገደዱን እረዳለሁ፣ በማለት ህወሓት በትግራይ ከባድ የቅቡልነት እጦት ውስጥ መዘፈቁን ገልጸዋል። ከቅርብ ጊዜ ወዲህ በትግራይ ክልል ውስጥ በስፋት እየተስተዋለ ያለው አለመግባባት እንዲሁም ከኢትዮጵያ የባህር በር ጥያቄ ጋር ተያይዞ ከኤርትራ ጋር ሊፈጠር ይችላል ተብሎ የሚታሰበው ግጭት አየሩን ከመጠን በላይ አክብደውታል። በትግራይ ክልል በህወሓት አመራሮች መካከል በተፈጠረው ግጭት ምክንያት ኤርትራ አንደኛውን ወገን ደግፋ ከበስተጀርባ እያሴረች ነው የሚለው መረጃ ይፋ መሆኑ፣ በሌላ በኩል የኤርትራ የውጭ ጉዳይ ሚኒስቴር ተቀማጭነታቸው አስመራ ለሆኑ የዲፕሎማቲክ ማህበረሰብ አባላት ኢትዮጵያ የጎረቤት አገሮችን ሉዓላዊነት እንድታከብር ጫና እንዲደረግባት ማሳሰቢያ መስጠታቸው ውጥረት ለመፈጠሩ ተጨማሪ ማሳያ ሊሆን ይችላል። ኢትዮጵያ ውስጥ የባህር በር ጥያቄውን በተመለከተ በተለይ በማህበራዊ ትስስር ገጾች በተለያዩ ግለሰቦች የሚለቀቁ አሰብን የተመለከቱ ፍላጎቶች በቀጥታ ባለቤቶቻቸው ባይታወቁም የኤርትራውያንን ምቾት እንደነሱ ከሚደረጉ ምልልሶች መረዳት ይቻላል። ምንም እንኳን ኢትዮጵያ ከባህሩ በቅርብ ርቀት ላይ ሆና የበይ ተመልካች መሆኗ ብዙዎችን ለቁጭት የዳረገ ጉዳይ ቢሆንም ከጎረቤት አገሮች ጋር በሰላማዊ መንገድ የመውጫ በር የማግኘት ድርድር ለማድረግ የሚያስፈልጉ መሰረታዊ ነገሮች ላይ የሀሳብ ልውውጥ መጥፋቱ በራሱ ውጥረቱን የሚጨምር ጉዳይ ነው። በእልህና በቁጭት የተሞሉ የቃላት ጦርነቶች ነገ ተነገ ወዲያ ወደ ለየለት ግጭት ውስጥ ሊያስገቡ ስለሚችሉ በኢትዮጵያና በአካባቢው በሚገኙ አገሮች ምሁራንና ሊቃን መሀል ጠቃሚ ንግግሮች አለመደረጋቸው የስጋቱን መጠን ያሳያሉ። ኢትዮጵያ የባህር መውጫ በር ብታገኝ ኤርትራም ሆነች ሌሎች ጎረቤት አገሮች ለምን እንደሚከፋቸው ከነ ምክንያቱ ቢታወቅ ጥሩ ነው የሚሉ አስተያየቶችም ይነሳሉ በአፍሪካ ቀንድ ውስጥ ያሉ ሁሉም አገሮች አንዳቸው ለሌላቸው ደጋፊ ሊሆኑባቸው የሚያስችሏቸው በርካታ ጸጋዎች እንዳሉ ይታወቃል። እነዚህ አገሮች ዜጎቻቸውን አስተባብሮ የተፈጥሮ ሀብቶቻቸውን ቢያለሙ ካሉበት አስመራሪ ድህነት ውስጥ ለመውጣት ብዙ ጊዜ አይፈጅባቸውም ነበር የሚለው ንግግርም ተደጋግሞ ይነሳል። ነገር ግን አንዱ ሌላውን በጠላትነት ስሜት እየተመለከተ አሳፋሪና አዋራጅ ድህነት ውስጥ መኖር ነው የተመረጠው። ይህ አልበቃ ብሎ ደግሞ ለዘመናት የአፍሪካ ቀንድ የጦርነት የድርቅ የረሃብ የቸነፈርና የተረጅነት ምሳሌ ሆኖ መኖሩ ካላስቆጨ ምን የሚያስቆጭ ነገር እንዳለ በእርግጥም ግራ ያጋባል። አንዱ አገር የሌላውን አማጭ እያሰለጠነ እያስታጠቀና ወደ እልቂት ውድመት እያሰማራ በውክልና ጦርነት ከጥፋት በስተቀር ምንም ጠብ ያለ ነገር እስካሁን አልታየም። በአሁኑ ሰዓት በአፍሪካ ቀንድ የኢትዮ ኤርትራን ውጥረት ተከትሎ የተፈጠረው ድባብም የዚህ ማሳያ ነው።